ባንኮች ለትርፍ የተቋቋሙ ቢሆንም ማህበራዊ ኃላፊነት ግን አለባቸው። በዚህም የተለያዩ የማህበረሰብ ክፍሎችን በተለያየ ጊዜ ተጠቃሚ ያደርጋሉ። የአዋሽ ባንክም የፋሲካ በዓልን ምክንያት በማድረግ ለአቅመ ደካማ ወገኖች የአይነትና የጥሬ ገንዘብ ድጋፍ አድርጓል። በድጋፉ ላይ የተገኙት የአዋሽ ባንክ ደቡብ ቀጠና ዳይሬክተር አቶ ያደሳ ሚሬሳ ወገኖቻችን የፋሲካ በዓልን ተደስተው ያልፉ ዘንድ በመላው ኢትዮጵያ ድጋፍ እየተደረገ መሆኑን በመጠቆም በዋሳ ከተማ በተለያዩ አብያተ ክርስቲያናት የተደረገው ድጋፍም የዚሁ አካል መሆኑን ተናግረው ዛሬ በአዋሳ ከተማ መቶ ለሚደርሱ ወገኖቻችን የፋሲካ በዓልን በመልካም ሁኔታ እንዲያሳልፉ የአይነትና የገንዘብ ድጋፍ ማለትም ለእያንዳንዱ ሰው 5 ሊትር ዘይት፣ 25 ኪሎ ዱቄትና 2000 ብር ደግሞ በካሽ አርገን በጠቅላላው ወደ 6000 ብር የሚጠጋ ገንዘብና የአይነት ድጋፍ ያደረገ ነው ሚሆ። ለአቅመ ደካማ ወገኖቻችን የምታደርጉት ድጋፍ ለስራችሁ ስኬት መሰረት የሚጥል ነው ያሉት ደግሞ የሲዳማ ሀገረ ስብከትና የፍኖተ ጥበብ መንፈሳዊ ኮሌጅ የበላይ ጠባቂ እንዲሁም የቅዱስ ሲኖዶስ አባል ሊቀ ጳጳስ ብፁዕ አቡነ ዮሴፍ ናቸው። መረዳዳት አንዱ የእግዚአብሔር መንገድ ነው። ስለዚህ አዋሽ ባንክ ዛሬ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በተለያየ ቦታ እንደዚህ ወገኖቻችን ለወገኖቻችን የምታደርጉት ለወገኖቻችሁ ለወገኖቻችሁ የምታደርጉት እርዳታ ለናንተ ለስራችሁ መሳካ ትልቅ መሰረት ነው። ድጋፉ ለእውነተኛ ድጋፍ ፈላጊዎች ተደራሽ እንዲሆን ድጋፍ የሚሹ የህብረተሰብ ክፍሎችን የመመልመል ስራ ተሰርቷል ያሉት የዋሳ ደብረ ምሕረት ቅዱስ ገብርኤል ቤተ ክርስቲያን ዋና አስተዳዳሪ መላከ ጸሐይ ቆሞስ አባ ኪዳነ ማርያም፣ የተደረገው ድጋፍም ምስጋና የሚቸረው ነው ብለዋል። ቤተ ክርስቲያን ያደረገችው ትክክለኛውንና ለእርዳታ የሚገባቸውን ሰዎች ነው መርጣ ያመጣቻቸው። ድጋፍ የተደረገላቸው የማህበረሰብ ክፍሎችም ስለተደረገ ላቸው ድጋፍ ምስጋናቸውን አቅርበው አዋሽ ባንክ ባደረገው ድጋፍ በዋሳ ከተማ በሚገኙት የዋሳ ደብረ ምህረት ቅዱስ ገብርኤል ቤተ ክርስቲያን በታቦር መካነ ኢየሱስና ካቶሊክ ኪዳን ምህረት ቤተ ክርስቲያን ስር የተመለመሉ 100 አቅመ ደካማ የማህበረሰብ ክፍሎችም ተጠቃሚ ሆነዋል።